ከ680 ሚሊዮን ብር በላይ በሆነ ውጪ በዱራሜ ከተማ ለሚገነባው የክላስተሩ ሕንፃ ግንባታ የመሰረት ድንጋይ ተቀመጠ። የግብርናና ገጠር ልማት ክላስተር ማዕከል በሆነችው በዱራሜ ከተማ ከ680 ሚሊዮን ብር በላይ በሆነ ውጪ በ13000 ካሬ ሜትር ቦታ ላይ የሚያርፍ ባለሰባት ወለል ሕንፃ ግንባታ ማስጀመሪያ የመሰረት ድንጋይ በምክትል ርዕሰ መስተዳደር ማድረግ የግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር ተቀምጧል። በዱራሜ ከተማ አስተዳደር የተሰሩ የጽዱ ኢትዮጵያ ፕሮጀክት አካል የሆነው የጋራ መጸዳጃ ና ሌሎች ፕሮጀክቶችም መመረቃቸውም ተመላክቷል። በምክትል ርዕሰ መስተዳድር ማድረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ብልጽግና ጀምሮ የሚጨርስ አልሞ የሚፈጽም ፓርቲ መሆኑ ህንፃውን በታቀደለት ጊዜ ለማጠናቀቅ ዋስትና እንደሚሆን ጠቅሰው መንግስት የሚጀምራቸው ፕሮጀክቶች በጥራትና በፍጥነት በማጠናቀቅ ለህዝብ ጥቅም እንዲውሉ በማድረግ ረገድ የዳበረ የፕሮጀክት አፈጻጸም ልምድ እንዳለውም አስረድተዋል። ብልጽግና ሁሌም ያልማል ያለመሆኑን ያሳካል። ቃልን ወደ ተግባር ይቀይራል። ተግባርን ወደ ውጤት፣ ውጤት ደግሞ ወደ እርካታ የሚቀይር ፓርቲና መንግስት ነው። በዱራሜ ክላስተርም የግብርናና ገጠር ልማት ክላስተር የቢሮዎች ግንባታ መሰረት ድንጋይ ያኖርናል። እንግዲህ ይሄ ቢሮዎች ግንባታ ፋይዳው ዘርፍ ብዙ ነው። ለህዝቡ ኢኮኖሚያዊም፣ ማህበራዊም ሌሎች ተያያዥ በርካታ ጥቅሞች አሉት። አንደኛ የአካባቢውን ልማት ለማነቃቃት ያለው ፋይዳ ከፍ ያለ ነው። ሁለተኛ ቢሮዎቹ ሲገነቡ ለተገልጋዩም ለአገልጋዩም የተመቸ የስራ አካባቢ ይፈጠራል። የተመቸ የስራ አካባቢ የስራ ቅልጥፍናን፣ ውጤታማነትን ለማሳደግ ትልቅ ትርጉም አለው። የሕንፃ ግንባታ ፕሮጀክት የዜጎች ፍትሐዊ የልማት ተጠቃሚነት ብሎም በከተሞች ተመጣጣኝ እድገት እንዲኖር ያግዛል ያሉት አቶ ስማን ስሩር የሕንፃ ግንባታው በሚካሄድበት ወቅትም ለአካባቢ ወጣቶች በየዘርፉ የስራ እድል በመፍጠር ትልቅ ጠቀሜታ እንዳለው አብራርተዋል። ሁለተኛ ግንባታው ሲገነባ በአካባቢው የስራ ድል በመፍጠር የአካባቢ ሕብረተሰብ ያነቃቃል። ለበርካታ ወጣቶች፣ ዜጎች የስራ እድል ይፈጥራል። ከተገነባም በኋላ ለአካባቢው ሌላ ውበት ነው። ለከተማውን ለማነቃቃት ተጨማሪ ውበት ተጨማሪ የገጽታ ይዞት የሚመጣው በርካታ ፋይዳዎች አሉ። የቢሮ ግንባታው ሌላው እንግዲህ ፍትሐዊ የሀብት ክፍፍልም ፍትሐዊ የመልማት አቅምንም የማሳደግ እንግዲህ፣ ቀድሞ የነበረው ደቡብ ብሔር ብሔረሰቦች ክልል ሲፈርስ አንዱ መነሻው የነበረው የፍትሐዊነት ነው የፍትሐዊነት የነበረበት የነበረውን ችግር ያንን የሚፈታ እንግዲህ አካባቢዎችን የማነቃቃት ፍትሐዊ ልማት፣ የሀብት ስርጭት፣ የሀብት ክፍፍል እንዲመጣ ለማድረግ ሌላው እንግዲህ ተገልጋዮች እርካታ ለማረጋገጥም ትርጉም ያለው ውጤት ይመጣል ብለን እናስባለን። የቢሮ ሕንፃ ግንባታ ስራንም በተያዘለት የጊዜ ገደብ በማጠናቀቅ አገልግሎት እንዲሰጥ ሁሉም የድርሻውን ሊወጣ ይገባል ያሉት አቶ ስማን ስሩር አመራሩ፣ ተቋራጩ፣ የአካባቢ ማህበረሰብ፣ ወጣቶች፣ የሃይማኖት አባቶች እና የአገር ሽማግሌዎች ግንባታው በታቀደው መሰረት እንዲከናወን ብርቱ ክትትልና ድጋፍ እንዲያደርጉ ጥሪ አቅርበዋል። ይሄ ፕሮጀክት በሁለት ዓመት ተኩል እንደሚያልቅ ይጠበቃል። ይህን እንግዲህ በተያዘለት ጊዜ ለመጨረስ በጥራት ለመጨረስ የመላው የአካባቢ ህብረተሰብ፣ የወጣቶች፣ የሴቶች፣ የአባቶች፣ የሃይማኖት አባቶች፣ የመሪዎች ትብብር፣ ተሳትፎ፣ ድጋፍ ይጠይቃል። ለኮንትራክተሩ ብቻ የሚሰጥ አይደለም። እንደኛ ስራው በጥራት ማለቅ ይችላል፣ በተያዘለት ጊዜ ማለቅ ይችላል፣ በተያዘለት ወጪ ማለቅ ይችላል። ለዚህ ስራ ሁሉም አካላት ተቀናጅቶ ተናበው ይሄ ስራው እንዲሰራ እንዲሳካ ለማድረግ ሁሉም የበኩሉ እንዲወጣ ታላቅ ጥሪ ነው የማቅርበው የከምባታ ዞን ዋና አስተዳዳሪ ክቡር አቶ አረጋይ ሼቱ በዱራሜ ከተማ የሚገነባው ይህ ፕሮጀክት ለከተማዋም ሆነ ለዞኑ እድገት ትልቅ ማነቃቃት በመፍጠር የከተማዋን ኢኮኖሚያዊና ማህበራዊ እንቅስቃሴ በማፋጣን ረገድ ትልቅ ፋይዳ እንዳለው ገልጸው የህዝቦችን ፍትሐዊ ተጠቃሚነት በማረጋገጥ ለዜጎች ጥያቄ ምላሽ የሚሰጥ ፕሮጀክት መሆኑንም ተናግረዋል። የክላስተር ማዕከል ግንባታ የቢሮ ፕሮጀክቱን በተመለከተ የቢሮ ፕሮጀክቱ በአንድ በኩል የክልሉ መንግስት ፍትሐዊ የሆነ የልማት ስርጭት በክልሉ ውስጥ እንዲኖር እያደረገ ያለው ጥረት ማሳያ ነው። እንደዚህ አይነት ፍትሃዊ የልማት ክፍፍልና ስርጭት እንዲኖር የዞናችን ህዝብ በተደጋጋሚ እየጠየቃ ቆይቷል። የዚህ ጥያቄ መልስ ማግኘት መጀመሩን ያሳያል ማለት ነው። የዘን ልማቶች እየጨመሩ እያደጉ ይሄዳሉ። የክልሉ መንግስት እንደ ግልጽ የሆነ የዚህ አቋም እንዳለው በተግባር እያረጋገጠ ነው። ይህ ፕሮጀክት ከጅምር እስከ መጠናቀቅ ድረስ የስራ እድል ይፈጥራል። የስራ እድል ከመፍጠሩን ባሻገር ደግሞ በዚህ ፕሮጀክት የሚሳተፉ ሰዎች ሙያ ያገኛሉ፣ ክህሎት ያገኛሉ። ሶስተኛ ይሄ ፕሮጀክት በሚሰራበት ጊዜ በአካባቢ ያሉ የሮሰ ክፍሎች የተለያዩ ለአገልግሎት ቢቆ የሚሆኑ የሚያስፈልጉ ነገሮችን እያቀረቡ ገበያ ያገኛሉ። ቢሮ ሲጠናቀቅ ደግሞ በተለያየ መንገድ የስራ እድል ይፈጥርላቸዋል። ይሄ ትልቅ ኢኮኖሚያዊ ፋይዳ ነው። ማህበራዊ ፋይዳውም ከዚሁ አኳያ የሚታይ ነው ማለት ነው። በከተማ አስተዳደሩ የተመረቁት የጽዱ ኢትዮጵያ አካል የሆነው የጋራ መጸዳጃና የመንገድ ዳር ማብራት ፕሮጀክቶችም ለልማት ወዳዱ ኅብረተሰብ ትልቅ ትርጉም እንዳላቸው የገለጹት ዋና አስተዳዳሪው በቀጣይም በዞኑ ሁሉም መዋቅሮች ተመሳሳይ ፕሮጀክቶች በተጠናከረ መልኩ እንደሚሰሩም ተናግረዋል። እዚህ ዱራሜ ከተማ ላይ የተመረቁ የዛሬ ሁለቱ ፕሮጀክቶች አንዱ የመንገድ ዳር ማብራት ነው። ሁለተኛው ደግሞ የጽዱ ሽንት ቤት ነው። እነዚህ የመንገድ ዳር ማብራቱ የከተማው ኅብረተሰብ ሲንቀሳቀስ ከአደጋ ስጋት ነፃ ሆኖ እንድንቀሳቀስ ያግዛል። በተጨማሪ ደግሞ የከተማ ውበት ነው። ይሄ ትልቅ ነገር ነው። እየተጠናከረ ይቀጥላል። ጽዱ ሽንት ቤቱም ደግሞ በተመሳሳይ መልኩ በአንድ በኩል ዘመናዊ በሆነ መንገድ ሰዎች የመጸዳጃ አገልግሎትን እንዲያገኙ፣ የሻወር አገልግሎት እንዲያገኙ የሚያስችላቸው ነው። እነዚህ ጅምር ናቸው። እነዚህን እያሰፋን እንሄዳለን። ዱራሜም ከተማም ላይ ተጨማሪ ስራዎች እየሰሩ እንዲሄዱ እናደርጋለን። በሌሎች ከተሞችም የህብረተሰቡን እያሳተፍን በሚገኙ የፋይናንስ ምንጮች እየተጠቀምን ሽንሽቾ ከተማ፣ ሀደሮ ከተማ፣ ዶዮገና፣ አንጋጫ፣ ዳምቦ ተለቅ ተለቅ ያሉ ከተሞች ተመሳሳይ ስራዎችን በዚህ ደረጃ ከፍ ያለ እንኳን ባይሆን የሚመጥናቸውን ፕሮጀክቶች እየቀረጹ ህብረተሰቡ እዛ አካባቢ ያለው እንዲጠቀም ከዚህ ተሞክሮ ይወስዳሉ። ይሄንን በዚህ መንገድ ብቻ ሳይሆን ቁጭ ብለንም ከየከተሞቹ አመራሮች ጋር እንነጋግራለን። በተቻለ አቅም ለመስራት ጥረት እናደርጋለን። የዱራሜ ከተማ አስተዳደር ከንቲባ አቶ ታረቀኝ ተስፋዬ ዛሬ መሰረት ድንጋይ ተጣለው የክላስተሩ ህንፃ ግንባታ ለከተማው ተጨማሪው ውበት ከማጎናጸፍ ባለፈ ለህብረተሰቡ የኢኮኖሚ ተጠቃሚነትም ጉልህ ድርሻ ያለው እንደሆነ ገልጸው ለአካባቢ ወጣቶችም የስራ ዕድል የሚፈጠር ነው ብለዋል። ፓርቲያችን ብልጽግና ቃልን በተግባር እየፈጸመ ያለበት ጊዜ ውስጥ እንገኛለን እና በቀድሞ ክልል ደቡብ ክልል በነበረን ጊዜ ከፍተኛ የሆነ የፊታዊነት ችግር ነበረው እና ያንን ችግር በመፍታት ማዕከላዊ ኢትዮጵያ ክልል መስርተን እኛም የገጠር ክላስተር ማዕከል ከተማችን ሆና በከተማችን ላይ ትልቅ የቢሮ ግንባታ መሠረት ድንጋይ የተጣለበት ነው። ይሄ ትልቁ የህዝባችን ጥያቄ ፓርቲያችን የመለሰበት እንደሆነ ነው። ከተማ ማህበረሰባችን እኛ የምንረዳው በከተማ አስተዳደሩ በፓርቲው ኢኒሽቲቭ የሚከናወኑ ፕሮጀክቶችን በንቃትና በላቀ ቁርጠኝነት እየፈጸመ እንደሚገኝ የጠቀሱት ከንቲባው በዛሬ ዕለት የተመረቁ ፕሮጀክቶችም የዚሁ አካል እንደሆኑ አስረድተዋል። ከሱ ጎን ለጎን የትልቁ በዛሬ ከተማችን ላይ የተሰሩ ስራዎች አሉ። የመጀመሪያው ጽዱ ኢትዮጵያ ሽንት ቤት ተብሎ በፕሬዚዳንታችን በክልሉ ፕሬዚዳንት ኢኒሽቲቭ የተጀመረው በእኛ ከተማም ተሰርቶ ለአገልግሎት ሊበቃ ችሏል። ይሄኛው ትልቅ ጠቀሜታ ያለው ከውጭ ከመጸዳዳት ጭምር ሽንት ቤት ገብቶ ሰዎች መጠቀም ይችሉበት አጋጣሚ ደግሞ የተሰራው ስቴዲየም አካባቢ ስለሆነ ስቴዲየም ውስጥ ትሬኒንግ በተለያዩ ኩነቶች ላይ የሚያሳልፉ ወጣቶች የሻወር አገልግሎት የሚሰጥ ተቋም ነው። በሌላ በኩል ደግሞ የስራ እድልም ጭምር የሚፈጥር ነው። እዚህ ጋር የሰራ ነው ላይ ስራ እድል ፈጠራ ወጣቶች ስራ አጥተው ያሉ ወጣቶች በማደራጀት ጭምር ስራ እድል ፈጠራ፣ ገንዘብ የሚገኝበት ሀብት ሞቢላይዝ የምናደርግበት ጠቀሜታ ያለው ነው። ሌሎች ስራዎችም ጭምር ከኮብልስቶን ዲች ማብራት ጋር ተያይዘው ያሉ ስራዎች በከተማ አስተዳደሩ እየተሰሩ ይገኛል። የተሰሩትን ጭምር ነው ዛሬ ለማስመረቅ የበቃ ነው። የህንፃ ግንባታ ስራን ለማከናወን ጨረታውን ያሸነፈው ሳምኬት ኢንጂኒሪንግ እና ኮንስትራክሽን ኃላፊነቱ የተወሰነው የግል ድርጅት ባለቤት አቶ ሳምሶን በላቸው በበኩላቸው ግንባታው በተያዘለት የሁለት ዓመት ተኩል ጊዜ በማጠናቀቅ ደረጃውን በጠበቀ መልኩ ጨርሶ ለማስረከብ ትኩረት ተሰጥቶ እንደሚሰራ ተናግረዋል። ለፕሮጀክቱ ስራም የአፈር ልየታ ስራዎች መጀመራቸውን የተናገሩት አቶ ሳምሶን በላቸው ፕሮጀክቱ 681 ሚሊዮን ብር የሚፈጅ እንደሆነም ተናግረዋል። በመርሃ ግብሩ የክልል ቢሮ አመራሮች የከምባታ ዞን የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የተከበሩ አስካለ ሰሶ፣ የከምባታ ዞን ዋና የመንግስት ተጠሪ አቶ ተክሎ ሲዩም፣ የከምባታ ዞን ና የዱራሜ ከተማ አስተዳደር አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ና የከተማው ነዋሪዎች ተገኝተዋል።